አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ የቤተሰቦች፣ እንግዲህ ጠፋ ብዬ ነበረ። ሰሞኑን ጠፋ ያልኩበትን ምክንያት እንግዲህ ሰፋ ባለ እነግራችኋለሁኝ። ዛሬ ስንት ነው? ቃል ጥቅምት አራት ተህ ጥቅምት ስንት ነበር? ጥቅምት አስራ ስድስት ጥቅምት አስራ ስድስት ስንት ቀን ቀረ? አስራ አንድ ዓመት ብመጣ አይሻልም? አስራ ስድስት ቀን ቀረ። እኔ ብመጣ እንኳን እናይ እንትን አሁን ነይ ብንላት እኮ ትመጣለች። ሳይሆን አይደለም አንተ ያው አይደለም ይገባኛል። እዛው ትሆን እዛው ትሆን። ደብር ብላ እኮ ነው የሄደችው። ደብር ብር ማለ ብር ነው አመሰራች በቃት በቃ። ብር ካላትም ብር አላት ከሌላትም በቃ መታ ትቀመጥ። ከብት ምን ነው ተናንተ እኮ

ምን ብላ ትመጣለህ? ምኑ ተሳክቶላታል? እና ነው አር ዛሬ ደግሞ ምን ቀየሩብህ ነገር ብሎ የለም እንደዚህ ብላ አታ አቀስቀሳት አንድ የለብር ብላ ያለች እዛው ምን ዋንም ምን ዋንም ጨረሰች ግማሽ ምናትን ጣተዋት ሁለት አመት እንኳን ትስራና

ወሬ ለምንድን ነው? ተዝቀድም እንትን ጣል ብለህ አይደለም? አንድ ተከፋች ቢቀር ሁለት ተከፋች ቢቀር እንደ አንድ ተከፋች ዘላ ታመጣልህ አልከኝ? ለእኔ ባጃጅ ሳትገዛ እዚች ማን ነው እና በል፣ ተቤቷ ተልጇ ላይ ምን ጥቅ ብላ ሄደች። እንደው በማን ችክችክ ነው ነጋ ባጃጅ ነው ነጋ ባጃጅ ነው ነገ ማን ነው እና ተይጥ ቢወጣበል በእኔ እንዲያታማኝ ደሞ ብር ብላ ሄደች ላንተ ብላ መስሎኝ ባጃጅ ብዬ ነበረ ትረታለህ። ነጋ እኮ ስለምትማታ ሰው እኮ ነበር። ስለዚህ ታዲያ ባጃጅ ይልኛል፣ ባጃጅ፣ ባጃጅ፣ በባጃጅ፣ ባጃጅ አንተ።

ብር አንተ እኮ አመት ሞላት። አመት እንግዲህ ብር ትለብላ እና እናተ ነገን እንገናኛለን። ሰማንያ ሺህ ብር ብቻ ረካለች አመቷ እንግዲህ ሰማንያ ሺህ ብር፣ ሰማንያ ሺህ ብር ላከችልኝ። ሽንት ቤት አለ እሱንም ብገነባው ምጥማጩ ጠፋ።